ፈጣሪ አንድ ብሎ አገናኝቶናል። ከዚህ በኋላ ደግሞ መንገዱን አስተካክሎ ይጠርግልናል። ከልቧ የምታፈቅረው ትታው ለመሄድ የተቸገረችው ጽናት፣ ዛሬ ግን አዳዲስ ነገሮች ተፈጥረዋል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መያላችሁበት የምድር ዳርቻ ሰላማችሁ ብዙ ተተረፍረፉ ይበልልን። ለቻናላችን አዲስ የሆናችሁ ሰብስክራይ በማድረግ ቤተሰብ እንድትሆን በትትና እንጠይቃለን። እነ ጽናት ድራማ ክፍል ስልሳ አንድ ይዘንላችሁ ቀርበናል። እንካችሁ እንላችኋለን። ባለፈው ሰኔ ደብሯት ብቻዋን እቤት ነበረች። ታዲያ ለምን እቤት አልመጣሽም ብሎ ዛሬ ላይ ናሁ፣ ለምንድን ነው እቤት ያልመጣሹ ባለፈው እያለ እየጠየቃት ነው። እሷም እባክህ ትንሽ ደብሮኝ ነበረ፣ ነገር ግን በቃ ዛሬ መጥቻለሁ፣ ምን ላድርግ ብላ ትንሽ ድባቴ ውስጥ ነበርኩኝ አለችው። አይ እሺ በቃ ግን ያው እንደዚህ ዝም ብለሽ እንደዚህ ምጠፊ አልመሰለኝም ነበር ይላታል። ታዲያ በዚህ ቅጽበት እያሉ ኪራን ልብስ ቀይሮ እንዲመጣ ነግረውት ነበረ፣ አብረው ሊወጡ አስበው ነበር። ኪራ እጅግ በጣም ሰገየባቸው። ቁጭ ብለው አብሮ እየተጫወቱ እያወሩ እያለ ፅናት ትመጣና የምትፈልጉት ነገር አለ አለችው። እንዴ ምን ነው እንደ ሩቅ ሰው የምትፈልጉት ነገር አለ ሳ ችግር አለ። ለማንኛውም ኪራን ጥሪልን አሏት። እሷም ኪራን ልትጠራ ወደ ምኝታ ክፍሉ አመራች። ታዲያ ምኝታ ክፍሉ ስትደርስ ኪራ የእጅ ሰዓቱን እየለበሰ ነገር ግን የእጅ ሰዓቱ በጣም ሰፍቶት ነበር። ና ቢያረገው ቢሰራው እምቢ አለው። ከመስፋቱ የተነሳ ከእጁ ላይ እየወለቀ ነበር። ይህንን ያየችው ጽናት ልባዋ እጅግ ተዘበረ እና ና ኪራዬ ከሳቢኝ እንዴ አለችው። እና እንናሆሚ ውጭ ላይ ፈልግኋል አለችው። አይ እንደምታይኝ ነው ድንቦሽ ብዬ በነገር በጣም አምሮብኝ ወፍሬያለሁ ይላታል። አይ እኔ እኮ እንድትከሳ አልፈልግም ነበረ፣ ነገር ግን በቃ እንዲህ ስትሆን ማየት እኔ ደስ አይለኝም አለችው። ታዲያ እሱም ይሄ እኮ ፍላጎትሽ ሆኖ ነው አይደለ? እኔ እንድጎዳ ካልፈለግሽ ለምን እንዲህ እንድጎዳ ትፈቅጃለሽ? ይላታል። እሷም ወድቼኮ አይደለም ብላ ልትወጣ ስትል እጇን ሳቦ አድርጎ እስኪኔ ቁጭ በይ ሲላት፣ አይ ይህማ አይሆንም ብላ ልትወጣ ስትል ጎተት አድርጎ ቁጭ እንድትል አደረጋት። ይህኔ እሷም እየተቅለሰለሰች ፍቅሯን መግለጽ ቢያቀታትም ልታጣው ግን አትፈልግም ና አይናይኑ ማየት ጀመረች። ታዲያ ኪራም እስኪ አይናይኒን እያየች ንገርኝ፣ ከኔ የጎደልሽ ነገር አለ ላንቺ መሆን አደለውኝም ይላታል። ምንም አልጎደለብም። ታዲያ ምን አጉድዬብሽ አልፈልግህ ማልሽኝ እኔ እኮ ያላንቺ ህይወት የባዶ ናት እያለ ፍቅሩን ይገልጽላት ጀምር። ታዲያ እሷም እኔ እኮ ወድች አይደለም ብላ ልትናገር ስትል ይውልሽ አንቺ ባታወሪም ስሜትሽ ይናገራልና ብሎ ጠጋላት እና ሊስማት ፈለገ። ታዲያ ድንገት ሳያስቡት ናሆሚ ከውጭ ይመጣል። ይህን በድንጋጤ ያየውን ነገር ማመናቅቶት ወደ ሳሎን ይመለሳል። ታዲያ ሳሎን ላይ ተመልሶ ዛሬ ስህተት ሰራው እያለ በድንግ ለሰኒ ይነግራታል። ሰኒም ምን አይነት ስህተት ሰራ? ተደባደቡ? አንተም እኮ መጀመሪያ ሆኑ ለድመት አይጥ መላት የለብህም ነበረ አለችው። ይህን ጊዜ እሱም እንዳይስቅ ግራ ገባው። የሰራው ስህተት ምክንያቱም በስንት ጊዜያቸው ፍቅራቸውን እንደ አዲስ ሀብለው ሲጀምሩ እሱ ስላቋረጣቸው ደነገጠ። ነገር ግን ሰኒ እዚ ጋ ደግሞ ጨንቋታል። የእውነትም የተጣሉ መስሏት ግራ በመጋባት እሺ ምንድነው የሆነችው? ተጣሉ ደበደባት አለችው አረ ጫነ ያለ ነው ይሄስ ሲላት ምን አደረጋት መታት ስትለው አይ ማለቴ በቃ እንደ አዲስ ጀምረውታል እንትን ሲል እኮ አገኘሁት ብሎ ለማስረዳት ይሞክራል ይህን ጊዜ ይሄማ እልል ያስብላል አለችና አንዴ በቦክስ ነበር ማለት አለችው ይህን ናሜ በሳቅ ፈገግ አለና እኔ ያቋረጥኩት እንጂ ነገሩን አበላሸሁት ይላታል። አይ በቃ ችግር የለውም አንተም ወደ ልዕልት ሂድ እስኪ እኔም ወደ ጽናት ካልሄድ አለችና ወደ ኩሽና አመራች። ታዲያ ኩሽና ስትገባ ጽናት ቁማ ታየታለች። ሰኒም እሺ ጽኑ እንዴት ነሽ? ግን ከንፈርሽ ምን ሆኖ ያበጠ ይመስላል አለቻት። እኔ እንጃ ምን አውቃለሁ፣ ብርድ መቶኝ ነው መሰለኝ ስትላት አይ ብርድስ አይመስለኝም! ግን የሆነ ነገር የለከፈሽ ትመስያለሽ አለቻት። ምንድን ነው እሱ፣ ምን ይለክፈኛል ብለች ታስቢያለች። አይ አዲስ ፍቅር ነድፎሽ አልመሰለኝ እያለች ለማሳሳቅ ሞከረች። ታዲያ ጽናት እውነታውን ደብቃ መኖር ታውቅበታለችና ዛሬም ለመደበቅ ስትሞክር፣ ነገር ግን ሳኒ እውነታውን አምነች ተቀበይ፣ የለቀስ ፍቅርሽን እንደ አዲስ በደንብ አድርገሽ አጣጥሚ እያለች እና ልትሄድ እንደሆነ ትነግራታለች። ታዲያ ጽናትም እሺ ብላ ተቀብላት ልትሸኛት አብራት ወጣች። በሌላ በኩል ናሆም እቤት ሄዶ ገብቷል። እቤት ሲገባ ሙሩ በሀሳብ ማዕበል እየተዋጠች ነበር። የኔ በሽተኝነት አስፈርቶት ይሆን መናገር ያልፈለገው እያለች ነበር። ምክንያቱም ድግሱን በድብቅ ሊያደርግ ስለፈለገ እሷ ሀሳብ የያዘት እኔ በሽተኛ ስለሆንኩ ነው እያለች ነው። እሱ ደግሞ የእሷን ፍቅር እጅግ አብዝቶ ይወደዋልና የሰው አይን ውስጥ እንዲገባ ስለማይፈልግ ነው። ታዲያ እዚህ ጋር ጽናት ሳኒ ልትሸኛ ወጥታለች። ውጭ ላይ ሞተው ሳኒ የሚጠቅማትን ምክር መከረቻት። መክራትም እሺ ብላ እንድታምን አደረገቻት። ና ፍቅሯን ከዚህ በኋላ ማትረፍ ያለባት እሷ እንደሆነች፣ ለሰው ሳይሆን ስለ ራሷ መኖር እንዳለባት ትነግራታለች። እሺ ብላ ጽናትም ወደ ቤት ትመለሳለች። ታዲያ እቤት እስክትደርስ ድረስ ፍቅሩ እንደሳት እየለበለበው ያለው ኪራ ቀረችሳ፣ ይች ልጅ ምን ሆና ነው እያለ ይጠብቃት ጀመር። ጽናትም ከብዙ ቆይታ በኋላ መጣችለት። ታዲያ ስትመጣ የከረመ ፍቅር እዳ ነውና፣ አይን ላይን ተፋጠጡ። ጽናት ከለሩ እስኪለቅ ድረስ ኪራ አይን አይኑን ታየ ጀመረ። ታዲያ ኪራም ቀነ ብሎ አይኗ ላይ ማየት ፈለገ። ነገር ግን ከሰዓታት በፊት ያደረገው ድርጊቱ ምናልባት አስቆጥቷት ይሆን እንዴ ብሎ በሀሳብ ከራሱ ጋር ሞክት ሲገጥም አይኪራ በቃ ወንድ እኮ ነህ፣ ስለዚህ ምን ችግር አለው? ቆፍጠን በል እያለ ራሱን ያበረታና ያጠነክር ጀመረ። ምን ሆነሽ ነው እንደሱ የምታያኝ? ምንም፣ አለችው አይ ማለት ምንድን ነው እያለ አፉ ሁሉ ተሳሰረበት። እሷም እንደዛው ፍቅራቸውን ባይን መገላለጽ ጀመሩ። ልባቸው እጅግ ትዘላለች። አካላቸው ተቀራርቦ መተቃቀፍ ቢፈልጉም እፍረት ግን ዙሪያውን ከቧቸዋል። ታዲያ አንደኛው ደፈር ብሎ ፍቅሩን ሊገልጽ ፈለገ። እሷ ካፋውጥታል ትናገር ስትል እሱም በተመሳሳይ ሰዓት ከአንደ በቱ ቃል አወጣ። እሺ በቃ ያንቺን ንገሪኝ ያንተን ንገረኝ እየተባባሉ ከትንሽ ደቂቃ በኋላ እኔ ኮ እወድሃለው፣ አፈቅራለሁ ብላ ዘላ ተጠመጠመችበት። ይህን ጊዜ ኪራ አለሙ ሙሉ ሆነችለት እቅፍ አደረጋትና አንገቷ ስር ሽጉጥ አለ። እንደውም ሲናፍቀው የነበረውን ጠረኗን በደንብ አድርጎ እንደ ሽቶ ያሸተው ጀመር። ታዲያ እሷም አፈቅራለሁ፣ አንተን አጥቼ መኖር እኮ አልችልም አለችው። በሌላ በኩል ናሆሚ የቤቱ ገብቶ ባለቤቱ ሶፋ ላይ ጋደም ብላለች። የኔ ቆንጆ፣ እንዴት አባቶች እኮ እንደምታምሪ፣ የኔ ልዕልት፣ እኔ እኮ ያለንቺ ባዶ ነኝ እያለ ፀጉሮቿን እየደባበሰ ፍቅሩን እየገለጸላት ነበረ። ታዲያ ድንገት ከትንሽ ደቂቃዎች በኋላ ምሩ ትነቃለች። ስትነቃም መጣህን ይ አለችው። አዎ መጥቻለሁ የኔ ፍቅር። ታዲያ እዩልሽ፣ ደስ የሚል ዜና አለኝ። ምሩ፣ ደስ የሚል ዜና አለኝ እያለ አይን አይኗን እያየ ደስታው ምን እንደሆነ ሊያጋራት ፈለገ። እሷን በጉጉት ትጠብቀው ጀመር ይኸውልሽ ጽናትና ኪራ ታርቀዋል። ደስ የሚለው ነገር በጣም ነው ደስ ያለኝ እያለ ነገራት። እንዴት አወቅ? አይ ቅድም ድንገት ክላሳቸው ስገባ ኮንፈረንስ ስማት አገኘሁት ይላታል። በቃ አሪፍ ነዋ ደስ ይላል እየተባባሉ ከቆዩ በኋላ ኪራ ይመጣል። ታዲያ ወደ ሆኑ ሰኔም ትመጣለች። ነገር ግን ምሽት ስለነበረ በምሽት አንድ ነገር መጠን ሳስፈለጉ። ምክንያቱም ጽናትን ማስቀናት ይኸውልህ አንተ እኛ ቤት ታመሻለህ፣ እሷ ከሌላ ሰው ጋር አመሺ ብላ እንድትንጨረጨር እናደርጋታለን ብለው በሀሳብ አራቱም ተስማሙ። ኪራ ግን የእሷን ስቃይ አይፈልግም። ና ትጨነቃለች እኮ እያለ መሽቆጥቆጥ ጀመረ። ታዲያ ናሆም ያላትን ፍቅሩን እንድታወቅ ከፈለግ ካልፈ ቁጭ በል ብሎ አስጠነቀቀው። እሱም ቁጭ አለ። ተኛ ብሎ ሶፋ ላይ ልብስ አመጣለት። ኪራ ግን እንቅልፍ ሊወስደው አልቻለም፣ ምክንያቱም ጧት ላይ ፍቅሯን ገልጻለት፣ አሁን ደግሞ ሊጎዳት አይፈልግም ና። እሷ እኮ በጣም ትጨነቃለች እያለ ስልክ ስትደውልለት ስልኩን አይን አይኑን እያየ በፍቅር የኔ ቆንጆ እኔ እኮ ወድጅ አደለም እያለ ስልኩን ያይ ጀመር። ታዲያ ከሌሊቱ ላይ ስልክ ይደወላል። በድንጋጤም እንን አሁን ክላስ ይገባና በተኙበት ይጮሃል። ደወለች እኮ ደወለች እኮ አለው። ታዲያ ናሆም በስጨት ብሎ እኔ ታዲያ ምን ላርግ? ሌሊቱን በሞላ ስልክ ላይ ነው እንዴ የምታድረው አለውና ተበሳጨ። አንሳላታ ታዲያ ሲለው አይ መልስ አዘጋችሁ እኮ አለው በስስት እያየ ስልኩን። ታዲያ ይህን ናሆም በቃ አንተ ለአንድ ቀን ማደር አቃትህ ሲለው አይ እንድትጎዳብኝ እኮ አልፈለግም እያለ ነበረ። ነገር ግን እንድትጎዳበት ያልፈለገው ኪራ ድጋሚ ጽናት ደግማ ደወለችለት። ታዲያ ሴራ የጠነሰሱት እነ ናሆም ሙሩ ድምጿን ቀይራ እንድታወራ ትፈለጉ ድምጿን ቀይራም አወራችሁ። ማለዳ ተነስቶ ወደ ቤት መጣ። ቤት ሲመጣ ጽናት ነብርሁን አጠበቀችው እጅግም ተበሳጨች፣ በጣም ተናደደች። እንደውም ይባስ ብሎ ከሌላ ሴት ጋር እንዴት ያድራል ብላ ለሰኒ እሮሯን አወረደችላት። ሰኒም ሰኒ በቃ አይዞች ተረጋጊ እያለቻት እያለ ናሆሚ ይመጣል። ለናሆምም እንዲሁ ተመሳሳይ ስሞታ አቀረበች። ታዲያ ናሆሚ እሳት ላይ እሳት መጨመሩን ተያያዘው። አይ እንዳለው አደረገው። ምርጥ ጭግ አሳይቶኝ ነበር፣ በቃ ጠበሳት ማለት ነው እያለ ንዴቷን አባሰባት። ጭራሽ አለች። እሷም ታዲያ ኪራም መጣ፣ አንገቱን እንቅ አድርጋ ይዛ እንዴት ትናንትና እንደዛ ብለኝ ዛሬ እኔ እንዴት ጉድ ታረገኛለህ? እያለች ትጮና ትናድር ጀመራት። ኪራም አየሽ በድንገት ተነስቶ ሰው ሲቀየር እንዴ ነው የሚጎዳው እኔንም እንዴ ነበር የጎዳሽኝ ይላታል። ይህን ጽናት በቀል መሆኑ ነው። እሺ እኔ ከቤት እህድልሃለሁ አንተም የፈለግከውን ሁን፣ ደውልላት አለችው። ሙሩም ብስጭቷን ስላየች በቃ ተረጋጊ ብላ ልታረጋጋት ሞከረች። ኪራ ብስጭቷ እየገነፈለ ሲሄድ ደነገጠ። እኔ አይደለውኝም ናሆም ነው ይህንን ያደረገው ይላታል። ይህኔ ናሆም ከኔ ላይ መወረድ በሉ እያለ ፈገግ አለ። እሷ ሰኔ ነች ያደረገችው። ሁሉም አንዱን አንዱን ሲከስ ቆዩና መጨረሻ ላይ ይውልሽ ፍቅርሽ እንድትገልጭልኝ ይፈልጋለሁ ሲላት የኔ ፍቅር አፈቅራለሁ ብላ የቆየውንና አመቃ የኖረችውን ፍቅሯን ገለጸችለት። ማንንም ሳይፈሩ ትናንትና ማንም እያለ መተቃቀፍ የሚፈሩ ልቦች ዛሬ በሀሴት እየዘለሉ መተቃቀፍን መረጡ። ደስታ ዙሪያውን ሰፈነባቸው። በሌላ በኩል ሙሩ ዛሬ ስንዱ መቤት ሆናለች። በስራ ቤት ከቤቷ ጉድ ጉድ እያለች ነው። ምሳ ልትሰራ ወዲያና ወዲህ እያለች ነው። የቤት እመቤትነቱ ያምርባታል። ታዲያ ናሆሚ መጥቶ እቅፍ ያደርጋታል። ይለቅ ያሳሰቃት፣ የሆነ ነገር ተፈጥሯል። ምን ተፈጥሮ ይሆን? በቀጣይ ክፍል የምንመለከተው ይሆናል። እስከ ሰው ጤና ይስጥልን።